ሰላም ጤና ስጥ ለውዴ ቻናል ቤተሰብ ተከታታዮች ዛሬ ሰበር ዜና እጅግ ደስ የሚል ይዤላችሁ ቀርብ ያለው እንዲሁም ወንጀለኞቹ በቁጥጥር ስር የዋሉትን ሙሉ በተመለከተ ይዤላችሁ ቀርብ ያለው እስከ ፕሮግራም ፍጻሜ ከኔ ጋብራች ቆዩ ዘንድ ከወዲሁ ባክብሮት እየጠየኩኝ እጅግ ደስ የሚል ሰበር ዜና ኤርትራ እንግዲህ በድሮን ወንድ ወጋመድ ይሆናለች ኤርትራ አልቡርሃን ድጋፍ ከጎንህ አለው አለው በማለት ውርደቷን ተከናንባ ቀይ ባህር ላይ ሰጥማ እንደቀረች እንግዲህ የሌተናል ጄኔራል ሂሜቲ ዜና አውታሪ የሆነው አርኤስኤፍ በዘገበው እንደዘገበው በዛሬው ዕለት ግዳጃችን የሻእቢያ ባህር ኃይል አልቡርሃንና ትራፊዎችን ቀይ ባህር ውስጥ አስጥመናቸዋል። ቀጣይ ታርጌታችን አስመራና ምጽዋ ሲል እንግዲህ ዛቻቸውን ለኤርትራ ልኮላታ ማለት ነው። እጅግ የሚገርም ነው። ኤርትራ እንግዲህ ለአልቡርሃን እንግዲህ ከጎንህ አለው በማለት ድጋፍ ለመስጠት አቅንታበት በነበረበት ሰዓት ነው እንግዲህ ዶጋ መዳ አድርጎ እንግዲህ ቀይ ባህር ላይ አስጥሟት የቀረ በዚህ ማክሎ እንግዲህ ዛቸውን አስመራና ምጽዋ ሲል ለኤርትራ የማስፈራሪያ አዘልም እንግዲህ ቀይ መስመር አስምሮ ልኮላታ ማለት ነው። በተለይ ሱዳን ከሁለት ከፍሎ የራሱን መንግስት የመሰረተው የሱዳን ፈጥኖ ደራሽ ኃይል ሰሞኑን በተከታታይ መቀመጫውን የሱዳን ወደብ ከተማ ፖርት ሱዳን ያደረገውን የአልቡርሃን የባህር ኃይል ቤዝና የነዳጅ ማጣሪያዎችንም በድሮን እንግዲህ ዶግ አመድ እንዳደረገ ተመልክተናል። እንደውም ከጥቅም ውጭ ነው ያደረጋቸው ሙሉ በሙሉ በሚባል ደረጃ በተለይ የቤዝና የነዳጅ ማጣሪያዎቹን። የሱዳን ፈጥኖ ደራሽ እንግዲህ ሱዳን ላይ ከፍተኛ ኪሳራ በማስተናገድ ባለበት ሰዓት፣ በዚህ ላይ ነው እንግዲህ ዘመናዊ ድሮኖች በመታጠቅ በኤርትራ ባህር ሀይል ላይ እንግዲህ ከፍተኛ ውድመት በማስከተል ቀይ ባህር እንግዲህ እንዲሰጥም ያደረጋቸው ማለት ነው። በዚህም ሻዕቢያ እንግዲህ የአልቡርሃን እንታገለታል ከጎና አለን ብላ እንግዲህ ለእርዳታ በወጣችበት ውርደቷን ተከናንባ በዘው ቀይ ባህር ላይ ሰጥማ ቀርታለች ማለት ነው። ስለዚህ ኤርትራ እንግዲህ በወታደራዊም ይሁን በኢኮኖሚያዊ እንግዲህ ወደኋላ ከቀረች ሀገር አንዷ ነች። ነገር ግን ትዕቢቷ ግን ከአቅሟ በላይ እንደላይ የወጣ ነው። በዓለም ካሉት ግዙፍ የወታደራዊ አቅም ካላቸው አገሮች ያክል ነው እንግዲህ ታርታ እንደምትሰልፍ ራሷን በማየት ላልቡራ እንግዲህ ለሱዳን ድጋፍ በማድረግ እንግዲህ ስትንቀሳቀስ ባለችበት ሰዓት ነው እንግዲህ በተከታታይ ዘመናዊ የታጠቁ ድሮኖች እንግዲህ በማዝነብ ቀይ ባህር ላይ እንግዲህ አስጥሟታን ከዚህም ጨምሮ እንግዲህ ቀጣይ አስመራና ምጽዋ ነው ሲል ዛቻውንም ለኤርትራ ልኮላታ ማለት ነው። እጅግ የሚገርም ሌላኛው ጉዳይ እንግዲህ የኢትዮጵያ የቀይ ባህር ቀጠና መገ ማግኘት ለአካባቢው ሰላምና ከፍተኛ ጠቀሜታ እንደሚኖረው የቀድሞ የኢትዮጵያ ባህር ኃይል አባል ፒቲ ኦፊሰር የነበረ ወንድ ወሰን አሰፋ ተናገሩ። እሱም እንግዲህ አክሎ ከራሱ ኢትዮጵያ ከራሷ አልፎ ለምስራቅ አፍሪካ ሰላም መረጋጋት ከፍተኛ ሚና ጠቀሜታ እንደሚኖረውም ይህ ከልምድም ከሙያም አንጻር እንግዲህ ተናግሯ ማለት ነው። ይህ ታልቅ ግዙፍ የኢትዮጵያ የባህር ኃይል አባል ፒቲ ኦፊሰር የነበረው ወንድወሰን አሰፋ እንግዲህ ለዚህ መልእክታቸውን አስተላልፈዋል። በተለይ ሻቢ እንግዲህ በዛሬው እለት እንግዲህ በደረሰባት ጉዳትም ኪሳራም እንዲሁም ውርደትም ጨምሮ ነው ይህን አክሎ የተናገሩት። ሌላኛው ጉዳይ የዚህ ጋር እያይዘን የምናልፈው በማርቆስ ከተማ እንግዲህ መሳሪያ ታጥቀው እንግዲህ 18 በላይ ስልክን የዘረፉ ሰዎች የጸጥታ ኃይሎች በቁጥጥር ስር አውሏቸዋል። በማርቆስ 05 ቀበሌ ከተማ እንግዲህ ከምሽቱ አንድ ሰዓት ተኩል አካባቢ በርካታ ስልኮችንም እንዲሁም ሌላም ገንዘብ ተጨማሪ በማስፈራራት ሲዘርፉና ሲያንገላቱ የነበሩ እን ሰዎች መከላከያ ጸጥታ ኃይሎች ጋር በመቃነች ባደረጉት ከፍተኛ ኦፕሬሽን እስከነ ሙሉ ትጥቃቸው ጭምር ነው እንግዲህ የተማረኩት። ስለዚህ የማርቆስ ከተማ ፖሊስ ጽሕፈት ቤት እንዳመለከተም ከ14 ዓመት በላይ እንግዲህ ቅጣት እንደሚጠብቃቸውም ገለጽ አድርጓል። ስለዚህ እነዚህ ወንጀለኞች ስማቸው ምረቴና ፍቃዱ ዘላለም የሚባሉ ግለሰቦች ናቸው። እስከነ ሙሉ ትጥቃቸው በቁጥጥር ስር የዋሉት እንዲሁም እስከዘረፉት 18 ስልክ ጨምሮ ማለት ነው። ስለዚህ ወንጀል የትም አይደርስም። ስራና ስራ ነው ለኛ የሚጠቅመን። ውድና ውድ የቻናል ቤተሰብ ተከታታዮች ወንጀል የትም አይደርስም። እነዚህ ወንጀለኞችም እንግዲህ ያየናቸው እስከ ውርደታቸው እስከ አስራ አራት ዓመት ጽኑ እስራት እንግዲህ ከፊታቸው እየጠበቃቸው ይገኛል። ሌላኛው ጉዳይ የሰላም ጥሪ የተቀበሉ ወንድሞቻችን በሰላም መንገድ ገብተዋል ማለት ነው። በሰሜን ሸዋ ዞን መርሃቤቴ ወረዳና አለም ከተማ ተብሎ በሚታወቀው ሲንቀሳቀሱ የነበሩ ታጥቀው ሲንቀሳቀሱ የነበሩ ወንድሞች እስከ እስከነ ሙሉ ትጥቃቸው በሰላማዊ መንገድ ከመንግስት ጎን ሁነን እንታገላለን፣ እስካሁን ድረስ የቆየንበትም ከንቱ ድካም ነው፣ በማለት እስከነ ሙሉ ትጥቃቸው እንግዲህ ገቢ ሆነዋል ማለት ነው። እጅግ በርካታ ታጣቂ ወንድሞች ሲገቡ በቀዳሚነት እንግዲህ እንዲህ በምስሉ እንደተመለከት ነው እጅግ ደመቅ ባለ ሁኔታ እስከ ነው ምትጥቃቸው እየገቡ ነው የሚገኙት። ስለዚህ ለአማራ ክልልም ብሎም ለኢትዮጵያ የሚያስፈልግን በሰላማዊ መንገድ መታገልና ሀገር መገንባት ነው። ምክንያቱም በእኛ በዓለም ደረጃ ተስሚነት የሚኖረው በኢኮኖሚም በሕዝብም ቀዳሚውን ስንገኝ ነው። ለአብነት ያህል የተመለከት ነው። ለምሳሌ ሻቢያ በትቢት እያየናት ነበረ፣ ጸባጫሪነቷን እያየን ነበረ። ነገር ግን በአንድ ቀን እንግዲህ ቀይ ባህር ላይ እንግዲህ በሱዳን ፈጥኖ ደራሾች የደረሰባትን ውርደት እየተመለከትን ነው የሚገኘው። ለዛም ነው እንግዲህ ብዙ ጊዜ ትንኮሳ ይህን ግዙፍ ሀገር የሆነውን ኢትዮጵያን እያደረገች ትገኛለች። ኢትዮጵያ መንግስት ግን ከፍተኛ ትዕግሥት እያሳየ ይገኛል። ይሄ ብቻ ሳይሆን ለምሳሌ ጅቡቲን እያየን ነው። ጅቡቲ በአንድ ቀን የኢትዮጵያ መንግስት ለምሳሌ ከማዋጋት አልፎ መውረድ የሚችል አቅም ያለበት ሁኔታ ነው። ነገር ግን አቅምን መመዘን መልካም ነው። ስለዚህ ሱዳን ጅቡቲም ይሁን ኤርትራ ምንም ያህል ከትቤት ውጭ ይህን የተጋነነ አቅም አላቸው ብሎ መገመት ምንም የሚያዳግት አይደለም እና የሚያስፈልገን ለወንድሞቻችን በሰላማዊ መንገድ ከመንግስት ጎንና ከኢትዮጵያ ሕዝብ ጋር በመሆን ልማታችን ማፋጠን ነው። ትልቁ በኢኮኖሚኛ ከጎለመስ የምንፈልገውን መሳሪያ የሚሆን ወታደራዊ አቅም መታጠቅ እንችላለን ማለት ነው። አዲስ የሆናችሁ ሰብስክሪፕ በማድረግ ቤተሰብ ትሆኑ ዘንድ ከወዲሁ እየጠይኩቸው